አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ሆይ ከኒጋ አልሐምዱ ልላ ለችሆና ሊይአዲስ ከሆናችሁ ሰብስክራይብ ላይ ያደረጋችሁ ዛሬ እንግዲህ በሳዑድ አረቢያ እየተከሰተ ሁለት አስደንጋጭ ቪዲዮ ነው ይዤላችሁ የመጣሁት አስደንጋጭ ሳይሆን እናንተ እንድትጠነቀቁ ያለ ሰዓት የምትወጡ ከመሼ መሻወሪያ እየጠራችሁ የምትሄዱ ምናምን ጡል ጡል የምትሉ ሴቶች ተከየሉ ይሄንን ቪዲዮ ተመልከቱ እስከ መጨረሻው ምን እንደሚፈጠር ትናንትና እና ትናንት በስቲያ በሳኡዲ አረቢያ ሪያድ ውስጥ እንግዲህ ከመሸ ነው ይህ ወጣት እንደምታዩት የሳኡዲ አረቢያ ውስጥ እንግዲህ ኡማሎች በተለያየ ስራ የሚሰማሩ ወንዶች የሚለብሱት ልብስ ነው፣ ስራ ምናምን አሁን ኡማሎች ማለት ነው። ላውን የለበሰው ቢጫው። በነገራችን ላይ ዜግነቱ ምን እንደሆነ አልተናገሩም፣ ግን እጅ ከፍንጅ ተይዟል። እንደዚህ አድርጎ አልቀርም እስከሰረቀው ንብረት ድረስ ተይዟል። አሁን ይህንን ቪዲዮ ልብ ብላችሁ ተመልከቱ። ሰውየው የያዘው ቢላዋ ግብዳ የሆነ ቢላዋ ይዟል። ልጁን እንግዲህ ከመኪና ሶረደው አስፈራርቶ በቢላ ድረስ መኪናውን እየመታ እሱንም ለመውጋት ይሞክራል፣ ያስፈራራዋል። እና እንዴት እንደሆነ ተከታተሉ። ቪዲዮ የቀረጸው ሰውዬ ከቤቱ ከሰጡ ሆነው ያለው በነገራችሁ ላይ ድምጽ ያላስገባሁት ኮፒራይት ይይዛል ኮፒራይት ራይት ወላሂ ትንሽ ሙሉ ረዘም ያለ ድምጽ ሳስገባ በቃ ቀይ ነው የሚያበራብ፣ ስለዚህ በራስ የድምጽ ነው እዚህ ትያረው ካለው እና እንግዲህ አሁን ተከታተሉ፣ እንዴት እንዲሆነ ነገሩ። እንዲሁ ሳኡዲ አረቢያ መሀል ከተማ ላይ በዚህ ልክሰው ዲፍረት ፍረት የዲፍረት ፍረት የዲ ባለ መኪናው እንግዲህ ወደ ሰፈሩ እንትን እያለ ነው እየገባ ነው። ቪዲዮ እየቀረጸ ያለው ሰውዬ ግን ይህንን ሰውዬ በዚህ አካባቢ ሲዘዋወር ሲደበቅ ምናምን ስላየው ዝም ብሎ ምናልባትም የሚያደርገውን ነገር ለማየት ይሆናል። ካሜራውን ክፍቱ ቪዲዮ እየቀረጸ ቀስ እያለ ነው የሚያወራው። ሳውዲ አረቢያ ውስጥ ማለት ነው፣ እርያድ ውስጥ አልኳችሁ። እንግዲህ ቤተሰብ ድፍረት፣ አሁን ይኸው አያችሁት፣ አያችሁት ሌባው ወደ ታች አጎንብሶ ይህንን ወጣት ሲያይ ጭር ያለ ስለሆነ ምንም ሰው ስለሌለ እየሮጠ ወደ መኪናው መጣ። አላውቅም አያችሁ፣ ቢላዋውን አወጣና በሩን መታው። በቢላዋው በያዘው ቢላዋ ማለት ነው። እሱ ሰውዬው በጣም እየጮ የሆነው እዚህ እርዱኝ እያለ ነው ምናምን። እሱን በከሬው ሰው ተኙቷል መሰለኝ። በነገራችሁ ላይ በጣም ወቅት ላፊ ነው እና ሰው ምንም ዝር ያለበት የለም። ካሜራ የሚቀረጸውም ያው ደብቆ እየቀረጸ ነው ምክንያቱም ለፖሊስ ለማመልከት ለመናገር ነው። ዝም ብሎ ቪዲዮውን እየቀረጸ እሱ ነው እያረዳው ማለት ነው እና እንደምታውቁት ልጁ ለማውረድ ከመኪናው ለማስወረድ ሊታገልም ቢልም ልጁም እየጮኸ ነው። እሱ እየጮኸ ነው። በነገራችን ላይ የሚያወራው ቋንቋ ሲመስለኝ የራሱ ዜጋ ነው። አረበኛ አይደለም የሚያወሩት። ይሄኛው ቢላ የያዘውም ሌላ ቋንቋ ነው የሚያወራው። ይሄኛው ሌላ ቋንቋ ነው የሚያወራው። ግን ሳውዲ አረቢያ ውስጥ በጣም ከባድ ነው እና አሁንም ውረድ እያለው ነው በር የፈጣሪ አለ የሰው ግን በዚህ ልክ ጫከኗል፣ ለገንዘብ ለገንዘብ፣ ዛሬ ታይቶ ነገር የሚጠፋ ገንዘብ እና ልጁ እንግዲህ በዚህ በኩል አስወረዴው፣ አያችሁ። የሰው ልጅ የታይ ደም በደይም ተበደይም ኪሱን እየፈተሸ ነው ያለውን፣ ብር ሆነም ሞባይል ሆነም ሁሉ ነገር ይወስዱበታል ማለት ነው። ቢለዋውን እንዴት እንደሚያደርገው እዚህ ጋር በራሳቸው ቋንቋ ነው የሚነጋገሩት እና ሁለት ነበሩ ልጆቹ፣ ያንም ወረዴ በጣም ደንግጠዋል በነገራችን ላይ ሁለቱም ሆነው እሱን ሊችሉት ያኔ እንትን አላሉም። ለምን ይሄ የተደራጀው ሌባ ስለሆነ ቢላ ይዟል። አያችሁ ከኋላ አስገባችሁ እንግዲህ ከኋላ አስገባችሁ ከፊት ሹፌሮች የሚቀመጡበት ቦታ ያለን ነገር ለመስረቅ ይህንም ከኋላ አድርገው ያለንም ከኋላ አድርገው ቢላ ስለያዘ ፈርተውታል። እነሱ ምንም እሱን መጋፈጥ አልፈለጉም። እንዲጋፈሩት ራሱ ሙከራ አላደረጉም። ቢላዋ ተመልከቱ እንዴት እንደሚያስፈራ ይፈጣሪያል እናንተ ይህን ማቀውን ስጋ ቤት ይሄ ትላልቅ ስጋ ቤቶች ውስጥ ይሄ ስጋ መከትከሻ እኮ ነው። ሰው ለማስፈራራት ይሄን ያህል ቢላ መጨረሻውን ተከታተሉ ግን የሳኡዲ ሕግ ሁሉ ላይ ላዚ የሳኡዲ ሕግ እንደው አንጀት እኮ ነው የሚያረሳው አንጀት መጨረሻውን እንግዲህ ታያላችሁ። ይሄ ውርጋት እና ትንግስት አደረጋችሁ ተከታተሉ። ይሄን ሰውዬ እውነት። እንደዚህ በድብቅ ካሜራ የሚቀርጹ ሰዎች ኢትዮጵያም ሆነ በተለያየ ሀገር ሰው ላይ ሲበደል ጥቃት ሲፈጸምበት እንደዚህ ድምጻቸውን ልም አድርገው ቪዲዮ ቀርጸው በኋላ እነዚህን ሰዎች ለህግ እንዲቀርቡ የሚያደርጉ ሰዎች ይመር መሸለም አለባቸው። አሁን ሰውዬ ዝም ብሎ በድብቅ ነው እየቀረጸ ያለው። እሱም እየፈተሸ ነው፣ የመኪና ታርጋ መያዝ ፈልጎ ነበረ መያዝ አልቻለም። እና ብቻ ያም ይሁን ያም ይሁን በስተመጨረሻው ወዲያው ነው እጅ ከፍንጭ ሰውየው ደወለለች ወርጣ መለከተ ልጁ በዚህ መልኩ ተያዘ። ሌባው ማለት ነው የሰረቃቸው ነገሮች ተመልከቱ። ብር፣ ሞባይል፣ የተለያየ ነገር ያልሰረቀው ነገር የለም እዚህ ጋር ብቻው፣ እጅ ከፍንጅ የሳኡድ ህግ፣ አንድ ወንጀለኛ ወላላ ሰከንድ እኮ ያቆዩም ደቂቃ አያቆዩም። ለምን እንዲሁ ባላቅም ይለያል፣ ቴክኖሎጂቸው ይለያል። አሁን እነዚህን ወጣቶች በዛ በያዘው ቢላ፣ እሱ ስለተደራጀ አስቦበት ነው ሰው ልጅ የሚዘርፈውና እንዴዛ አስፈራርቷቸው። አሁን እንግዲህ ያነ ሰውዬ በቪዲዮ ስለቀረጸ እጅ ከፍንጅ ተያዘ ማለት ነው። እና ሌላኛው ደግሞ እዛው ኦሬያድ እዛው ኦሬያድ፣ ይህንንም ጉድ ተመልከቱ። እነዚህ ጎረምሶች አሁንም ሰዓት ላፊ ነው። በነገራችን ላይ የሚቀረጹ ሰዎች እነዚህ በቃ አረቦች ናቸው። እዚሁ ይህንም ሪያድ ነው። ከሪያድ ከከተማው ትንሽ ወጣ ያለች ያኔ፣ ዋና ከተማው መሀል ላይ ሳይሆን ማለት ነው። የሆነ ስም አለው ወይ ተወው። በነገራችን ላይ ይጣፋኝ እንጂ እና እዛ አሁን እነዚህ ጎረምቶች ምን እያደረጉ ይመስላችኋል? ሴት ናት ሴት፣ እያገቷት ሴቲቱን፣ እያፈኗት እሷ በወንዶቹ መሀል ስታለፍ እንግዲህ እነዚህ ጎረምሶች ሰው የለም። ከላይ ግን የሚቀርጹ ሰዎች የመኪናውን ታርጋ ቁጥር እንደምንም ብለው ይዘው ወዲያው ነው ብለ ፖሊስ ደውለው እነዚህን የሚያስያዟቸው። ምንም ሳይቆዩ የትም አልተንቀሳቀሱም። ሲጀመር እነሱ ያደረጉት ምንድን ነው የመኪናውን ታርጋ ቁጥር ነው። ቶሎ በል ቶሎ በል ብለው ራሳቸው አረቦቹ ስራ የመኪናውን ታርጋ ያዝ ብለው ቪዲዮ ቀርጸው ቶሎ ነው ፖሊስ ደውለው ይች ልጅ ከነዚህ ወንበዴዎች እንዲትወጣ አደረጓት ማለት ነው። ምክንያቱም አሁን አረቦቹ ራሱ በቃ ያለ ሰዓት አትውጡ ያለ ሰዓት አትውጡ። አሁን ይች ሴት በእነዚህ ሁላ ጎረምሳ ስታለፍ ምናልባይ እነዚህ ሴቶችን እያገቱ የሚወስዱ ምናምን ይሆናል። አላህ ዋለም ብቻ፣ በእነዚህ ጎረምሶች መሀል ስታለፍ ነው ያው ነው ያገቷል በኋላ ላይ እንግዲህ ብቻ ይችም ይሄው አስለቀቋት። ላችኋለሁ ቤተሰብ ያጋጆችም ተያዙ እኔ የሳውዲ ህግ በቃ እንደዚህ ነው የተወሰነ መንገር ነው ይሄ ይሄ ይሄ ሙሉ እንትኑ በቃ ረቀው ራሱ አልሄዱም። ምክንያቱም በቃ ወዲያው ለፖሊስ ነው የደወሉት። ሲደውሉ በዚህ ቦታ ሲባሉ የመኪናውን ታርጋ ይዘዋል። እነሱ አለቱን ነው እጅ ከፍንጅ ተያዙት። እነዚህ አጋቾቹና እንደምታዩት ሴቶቹን አፍነው የት ነው ያደረጓት? ከመኪናው ከኋላ ከሸንጣው አረጓት። እነሱ መኪናቸውን እያበረሩ ሲነዱ እጅ ከፍንጅ ተያዙ። እላቸዋለሁ ቤተሰብ አንዳንድ ጊዜ እንደዚህ አይነት ህግ በጣም ያስደስታል። ሳኡዲዎች ደግሞ ሀበሾችም ያለ ወቅት ላፊ መሸዋር እየጠራችኋል አለመሄድ፣ በቃ ወላይ ሰውን አትመኑ። ሰውን እያመናችሁ እዛ ዚህ ከመሸ አሁን ሰዓትላፊ ላፊ አረቦች አረቦች አሁን ስንጀመር በቃ እንዲሁ አመሹ ቢባል እስከ ሰአ ዋህድ የምናምን ከዛ ውጭ ሁሉም ስትር ነው የሚሉ ወላይ ስትር ነው የሚሉ ግን፣ እስኪ ያለ ሰዓት ጡል ጡል የምትሉ ከሆነ አንድ ቀን ብታልፉ አንድ ቀን አታልፉም። አንድ ቀን አሁን ላይ በቃ በጣም ወንበዴዎች ተሰራጭተዋል። እና ደግሞ ሳውዲ አረቢያ እነዚህ ከእንዲ ፓኪስታኒ ምናምን የፖሊስ ልብስ እየለበሱ በየገጠሩ ፖሊስ ነን እያሉ ምናምን ብዙ ህንድና ባንገሌ ተይዘዋል። በነገራችን ላይ እኛ ፖሊስ ነን እያሉ የሳውዲ ያስ የፖሊስ ልብስ ይለብሱና ገጠር ገጠር ወንዶችን ብር እየቀሙ ምናምን ፖሊስ መስለው ብር አንጣ፣ ያለዚያ እኔ ይዛሃለሁ እያሉ ማለት ነው። እና አስከፊ ጊዜ ነው እላችኋለሁ።